ቂየም አኽላቅ ተርቢያ ድሙን ኢሕሳን ሙስሊም ሴቶች ኢስላም ውስጥ ትልቅ ቦታ ስላላቸው ታላላቅ ማሳሰቢያ የሆኑ ነገሮች በእነርሱ ላይ የተገነቡ በመሆናቸውም ነቢዩ አለይሂ ሰላቱ ወሰላም ለብቻቸው ይመክሯቸው ነበር። በአረፋ ምክራቸውም ላይ ስለ እነርሱ አደራ አስቀምጠዋል። ይህ ተግባር የሚያመለክተው በየጊዜው ለእነርሱ ትኩረት መስጠት አስፈላጊ መሆኑ ነው። በተለይም በዚህ ዘመን ለየት ባለ ባህሪ ሙስሊም ሴቶችን ክብራቸውን ለመንጠቅና ከደረጃ ቦታቸው ለማውረድ የሚዘመት በሚዘመትበት ወቅት የአደጋውን አስከፊነት ማስጠንቀቅ እና ከጥፋት የሚታደጋትን መንገድ ማሳየት ግድ ይላል። ውድና የተከበራችሁ የአልበይነህ ጀማ አባላቶች አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ይህ ዘወትር ማክሰኞ ምሽት ወደ እናንተ የሚቀርብላችሁ የሴቶች መድረክ የተሰኘው ልዩ ፕሮግራማችን ነው። ዛሬም እንደተለመደ ሁሉ እናንተን ያስተምራሉ፣ ቁም ነገር ያስጨብጣሉ ያልናቸውን ልዩ ልዩ ፕሮግራሞች በሴቶች እህቶቻችን አዘጋጅተን ይዘን ቀርበናል። እስከ ፕሮግራማችን ማቅያ ድረስ አብራችሁን ትቆዩ ዘንድ በአክብሮት የሚጋብዛችሁ እኔ እህታችሁ ሱሱ ቢንት ሰኢድ ነኝ። አብራችሁን ቆዩ።

ለደጋጎቹ እና እስከ መጨረሻው ፈለጋቸው ለተከተሉ ሁሉ ይሁን። ውድ የአልበይነህ የለተ ማክሰኞ የሴቶች መድረክ ተከታታዮች፣ ዛሬ ስለተፈጠርንበት ዋና ዓላማ ምንነት ማስታወሻ ይችላችሁ ቀርብ ያለው አላህ ስብሐንሁ ወተዓላ በፍላጎቱ እኛን ወደዚህ ዓለም አምጥቶን ሲያበቃ እንዲሁ ልቅ አድርጎ አልተወንም። በዚህ በዱንያ ውስጥ ለዱንያም ሆነ ለአኺራ የምንፈልገው ነገር አመቻችቶልናል። ነገር ግን ወደዚህ ዓለም የመጣንበት ዋናው ዓላማ፣ ዋናው ምክንያት የሱን ጌትነትና አምላክነት እሱ በላከው መመሪያ ቁርአን፣ እንዲሁም በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አማካኝነት እንድናውቀውና እሱንም ያለምንም ሻሪካና ቤጤ እንድንገዛው እንድናመልከው ነው። ለዚህም አጋንንትንም ጂኒንም ሆነ የሰው ልጅ የፈጠርኩት እኔ ሊገዙኝ እንጂ ለሌላ አልፈጠርኳቸውም በማለት የተፈጠርንበት ዋናው አላማ እሱን ብቻ መገዛት መሆኑን በቁርአን ያስረዳናል። አላህ እንዲህ ይላል وما خلقت الجن والانس الا ليعبدون ጂንንና ሰውንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም። ሱራ አዛሪያት አምሳ ስድስት ስለዚህ የተፈጠርንበት ዋናው ዓላማ አላህን ብቻ ለማምለክ ከሆነ አምልኮ ኢባዳ፣ ደግሞ አላህ በቁርአን ባዘዘው መሰረትና ነቢዩ ሰለላሁ ዐለይሂ ወሰለም በሀዲሳቸው በነገሩንና ባስተማሩ መሰረት መሆን አለበት። በመሆኑም ማንኛውም ሰው ኢባዳው ከአላህ ቁርአንና ከነቢዩ ሰለላሁ ዐለይሂ ወሰለም ሀዲስ ውጪ ከሆነ ስራው ተቀባይነት የለውም፣ ድካሞ ከንት ሆኖ ይቀራል። አላህን ማምለክ ኢባዳ ማለት ምን ማለት ነው? ኢባዳ በብዙ አይነት ክፍሎች የሚከፈል ሲሆን ዋናዎቹ የሚከተሉት ናቸው። ዱአ፣ መከጀል፣ መፍራት፣ መመካት፣ መተማመን፣ ተስፋ በማድረግ መታዘዝ ቅጣቱን ፈርቶ መታዘዝ፣ መተናነስ፣ ተውበት አድርጎ ተጸጽቶ መመለስ፣ በረካ አረድኤት መፈለግ፣ እገዛ መፈለግ፣ ማረድ፣ ስለት ነዝር መግባት፣ ጥበቃ መፈለግ፣ ጠብቀኝ አውጣኝ ማለት፣ እነዚህ የመሳሰሉት ኢባዳ ተብሎ ይጠራሉ። ማንኛውም ሰው ከነዚህም ሆነ ከሌሎች የኢባዳ አይነቶች ሙሉ በሙሉም ሆነ ወይም ቆርሶና አካፍሎ ከአላህ ሌላ ለፍጡራን የሰጠ ከሆነ ሙሽሪክ ይሆናል። ላኢላሀ ኢለላህ ማለት ምን ማለት ነው? ኢንሻላ በሚቀጥለው ፕሮግራም ይጀላችሁ የምቀርብ ይሆናል። እስከ ሳምንት፣ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ቤትሽንም ውጭኝ በይ። ባል ከቤት ለእንግዳ ወደ ሌላ ሀገር ከመሳፈሩ በፊት ለሚስቱ እኔ እስክመለስ ድረስ በፍጹም ከቤት አትውጭ ሲል አስጠነቀቃት። በእርግጥ ይህ ታሪክ እውነተኛና በነቢያችን ሰለላሁ ዓለይሂ ወሰለም ዘመን የተከሰተ ነበረ። ባለም ሚስትን ካስጠነቀቃት በኋላ ለንግድ ጉዞ ወጣ። ከጊዜ በኋላ ሚስት ከቤት አቆጭ ብላ ሳለች ይሄ ቤቱ በር ተቋቋ። በሩን ከፈተች፣ ወንድሟ ነበር። አስቸኳይ ለሆነ ጉዳይ ነው የመጣወት። አባትሽ በነፍስ ታሟል። በጣም ናፍቆሻል ሊያይሽም ይፈልጋል። በፍጥነት ወደ ቤት እንሂድ አላት። እሷም እኔም አባቴን እናፍቀዋለሁ፣ ላየው እፈልጋለሁ። ነገር ግን ባለቤት ይገልግሎኛል ከቤት እንዳትወጪ ብሎኛል አለችው ወንድሞም ይህ አባትሽ ነው ሀቁ አለብሽ ሄደሽ ልትዘይሬው ይገባል፣ አላት። እርሷም ወደ ነቢያችን ስለ ላሁ አለይ ወሰለም ዘንድ መልእክት ላከች። አባቴ በጠና ታሟል እንድ ዘይረው ይፈልጋል። ባለቤቴ ጉዞ ከመውጣቱ በፊት ከቤት እንዳልወጣ አስጠንቅቆኛል። ምን ላድርግ አለች። ነቢያችን ስለ ላሁ አለይ ወሰለም ከቤት እንዳትወጪ እቤትሽ ሆኝ ሲሉ ላኩባት። ለወንድሟ የነቢያችንን ስለ ላሁ አለይ ወሰለም ትእዛዝ ነገረችው። እሺ እንደፈለግሽ ብሏት ተለያት። በሁለተኛው ቀን ወንድሟ በድጋሚ መጣ። አባትሽ ታረሞት ላይ ነው ከመሞቱ በፊት ሊያይሽ ይፈልጋል አላት። በጣም አዘነች። በድጋሚ ስለ ሁኔታው ነቢያችን ሰለላሁ አለይሂ ወሰለም ዘንድ መልእክተኛ አላከች። አባቷን እንድትዘይር ይፈቅዱላት ዘንድ፣ አንድ መውጫ መገኛት ያደርጉላት ዘንድ ጠየቀቻቸው። የነቢያችን ሰለላሁ አለይሂ ወሰለም ምላሽ ቤትሽን ሞትኝ በይ፣ ያለ ባለቤትሽ ፍቃድ ከቤትሽ እንዳትወጪ የሚል ነበር። ለሶስተኛው ቀን ወንድሟ መጣ። አባትሽ ሞተዋል። ሊያይሽ እየናፈቀ ሳይሳካለት ቀርቶ ሞቷል። ነይ አብረን እንግበረው ማለት በጣም አለቀሰች። በድጋሚም ወደ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ መልእክት ላካች። አባቴ ሞተ ሄጀ እንዳስቀብረው ይፍቀዱልኝ አለች። ያለ ባለቤትሽ ፍቃድ ከቤት አትውጪ ቤትሽን የሙጥኝ በይ። ጅብሪል አለይሂ ሰላም አንቺ ለባልሽ በመታዘዝሽ የተነሳ አላህ ላንቺም ለአባትሽ ምሕረት እንዳደረገልሽ ነግሮኛል። አባትሽ አንቺ ባልሽን በመታዘዝሽ የተነሳ ጀነት ውስጥ ነው። ቤትሽን ሙጥኝ በይ አሏት። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም እንዲ አሉ። ባሏን ለታዘዘች ሴት ምንኛ ማርላት! ባሏን አልታዘዝም ላለች ሴት ደግሞ ወየውላት። ፊዳከ አቢ ወእሚ

ብዙ ትዳሮች በሚስጥር የተሞሉ ይመስላል። በተለይ በዘመናችን የበርካታ ባለ ትዳሮችን ጎጆ ማንኳኳት የቻለ መርማሪ የሚታዘቡ ብዙ ነው። ባል ከሚስቱ ሚስትም ከባሏ የሚሸሽጉት ብዙ ነው። ምንም የህይወት ገጠመኝ ቢከሰት በግልጽ መነጋገር ሲገባ እዚህ ግባህ በማይባሉ ደካማ ምክንያት ከትዳር አጋሮቻቸው ተደብቀው የሚያልፉ የዓለም ጋብቻ ሚስጥር በቁጥር ምን ያህል እንደሆነ ቤቱ ይቀራል። ከእለት እለት በተጋቢዎች መካከል እየታየ ያለው ድብቅነት ቁጥሩ እየጨመረ ለመምጣቱ ግን እርግጠኛ የሚያደርጉት አስረጂዎች ብዙ ናቸው። አንዳንዴ ከጋብቻ በፊት የተፈጠሩና ከውህደቱ ቀድሞ ሊገለጥ የሚገባ ግን እንዲሁ ተዳፍኖ የሚታለፍ ገመና አለ። ለምሳሌ ከተጋቢዎቹ መካከል አንደኛቸው ልጅ ይኖራቸዋል ግን ቀጣዮቹ ብዙ ዓመታትን አብሯቸው ለሚዘልቅ ወይንም ለምትዘልቅ እጮኛቸው ጉዳዩን ግልጽ ለማድረግ ወኔ ይከዳቸዋል። ትልቅ ስህተት ወይንም ትልቅ እብለት ማለት ይህ ነው። ሌላ ጊዜ ደግሞ ትዳሩ ከተከናወነ በኋላ ሳይታሰበው የተፈጸመ ወይም የተከሰቱ ሚስጥሮች ይኖራሉ። እነዚህ ደንብ አላየሁም አልሰማሁም ብሎ ጭጭ። በዚህ መልኩ በሚስጥር እውነት በተሟሸ ገላ ሰውነት አስተካክፎ ከአንድ አድርጋ በፍቅር ስም መውደቅ ሁሌም የምናየው ወይንም የምንሰማው እውነታ ሆኗል። እዚህ ከአንድ እውነተኛ ታሪክ ነው። ባል ባልና ሚስት ከተጋቡ አስር አመታት አልፏቸዋል። ሚስት የተዳራቸውን አስረኛ አመት ባል ደግሞ ሲጋራ ካቆመ አስራ አምስተኛ አመት ስለሞላ ሁለቱንም አጋጣሚዎች በአንድ ደብ ላለማክበር አነስ ያለ ድግስ አዘጋጅታለች። ባል በሀሳቡ ደግሞ ቢስማማም ሚስቱን ለአመታት የዋሻት ያላቆመው ሲጋራ ሱሱ ድንጋጤ ይፈጥሮበታል። ሚስት አትወቅ እንጂ ባል አቁም ያለው ካላት ጊዜ ጀምሮ ላለፉት አስራ አምስት አመታት ተደብቆ ያጭሳል። ወደ ቤቱ ሲገባ እጁንና ልብሱን መልካም መዓዛ ያላቸው ፈሳሾች ተቀብቶ ነው የሚገባው። ጓደኞቹ ግን አጫሽነቱን በደንብ ያውቃሉ። ታዲያ ሚስት የሱንና የሷን ጓደኞች በመጥራት የደስታቸው ተካፋይ እንዲሆኑ ትጋብዛለች። ቤት ውስጥ ምግብ ይዘጋጃል። ለስላሳ መጠጥ፣ ኬክ፣ ዳቦ፣ ብቻ ብዙ ነገር። በአጠቃላይ ለአንድ ክብረ በዓል ሊዘጋጅ የሚገባው በሙሉ ቀርቧል። ጓደኞቻቸው ሴቶቹም ወንዶቹም ስጦታዎቻቸውን ይዘው መምጣት ይጀምራሉ። በተለይ የእሱ ጓደኞች በሆዳቸው እየሳቁ የውሸት ድራማውን እያዘማመሩት ጀመር። ምሳው ተበልቶ ኬኩሪ ይቆረጥ ሲል ባል ጭንቅ ይለዋል። ህሊናው ይረብሽበታል። ሚስቱን ለአስራ አምስት ዓመታት ሲጋራ አቁም ያለው ብሎ መዋሸቱና ሚስቱን በየዋህነቱ ያዘጋጀችውን ትቄስ ይረብሻል። ጭንቀቱን ለመቀነስ ተነስቶ ወደ ባኞ ቤት ይገባል። በሩንና መስኮቱን ጥርቅም ቅም አድርጎ ዘግቶ ጭንቀቱን ለመተንፈስ አንድ ሲጋራ ይሎኩሳል። ከሲጋራዋ ጋር እየቆዘመ ዘለግላለው ደቂቃዎች ባኞ ቤቱ ውስጥ ይቆያል። የባሏ ከእንግዶች መሰወር እያሳሰባት ሚስት ባሏን ፍለጋ በየክፍሉ እየገባች ሳለ ባኞ ቤት ውስጥ በቀዳዳ የሚወጡ ጭሶች ታያለች። የባኞን በር ገፍታ በመግባት ከሲጋራ ጋር የታፈነ ጭስን ክፍል አልፋ የባኞ መስኮት ከፍታ፣ ምን አለ ጭሱ እንዲወጣ መስኮቱን እንኳን ብትከፍተው ትልና ተመልሳ ወደ ሳሎን ትሄዳለች። አዎ አይችልም። በፍቅር ያልተመሰረተ ትዳር ወናማ ቤት ነው፣ ደስ አይልም። በቃ ስለዚህ ምንጊዜም አላህ የሚወደውን ትዳር ስናስብ ስለምናፈቅረው ወይም ስለምናፈቅራት ሴት ሙሉ ደህንነትና ሰላም ከማሰባችን በተጓዳኝ የገጠመንን ሁሉ ልናወያየው ወይም ልናወያያት ከልባችን ያመንን ሊሆን ይገባል። ወንድም አለምዬ፣ እህት አለምዬ፣ እስኪ የውይይት ባህላችንን እናዳብር። የውይይት ባህል ትዳር ቢሮክራሲ ያልበዛበት አነስተኛ መስሪያ ቤት ነው ማለት ይቻላል። ባልና ሚስቶችን የሚያሳትፍ በርካታ የጋራ ጉዳዮች እለት በእለት የሚከሰቱበት ውብና በስምምነት የሚቋጭ ጸአዳ የስራ መስክ። ውይይቱ በጠረጴዛ ዙሪያ ላይ ሆን ይችላል። ምክንያቱም ቢሮክራሲ የለውም፣ ተዋረድና ተዛነፍ የለውም ማለት ነው። የትዳር ጥንዶች ሲፈልጉ ከአልጋቸው ላይ ሆነው ሊማከሩ ይችላሉ። ከስራ መልስ እንዲሁም በቀልድ ስም አንስተው ሊጓጆትም ይችላሉ። የሚዘረዘሩትም የችግር መፍትሄያቱም እያንዳንዱ መስሪያ ቤት በስኬታማ ትዳር ውስጥ እንደምናየው ታላቅ የችግር መፍቻ ዘዴ ቢፈጠር በአጭር ጊዜ ታላቅ ለውጥ ማምጣት ይቻል ነበር። አበቃ። አሰላሙ አለይኩም ራህመቱላህ ወበረካቱ። ጀግናዋ እህታችን፣ አንድ ጊዜ ረሱል ሰለላሁ ዓለይሂ ወሰለም ወደ ኢየሩሳሌም ባደረጉት የሌሊት ጉዛቸው ላይ በጣም ደስ የሚል ሽታ ይሸጣቸዋል። ስለዚህ ጥሩ ሽታ ጅብሪልን አለይሂ ሰላም ይጠይቁታል። ይህ ጥሩ ሽታ የመጣው የፈርዖን ሴት ልጅ አገልጋይ ከነበረች አንዲት ሴት ቀብር የመጣ እንደሆነ ይነግራቸዋል። ይህች ሴት ራሷን ለፈጣሪ ትዕዛዝ ያስገዛች እጅግ በጣም ጥሩ ሴት ነበረች። አንድ ጊዜ የፊርአውንን ልጅ ጸጉር እያበጠረች ሳለ ማበጠር ይወድቅባታል። ድንግጥ ብላ ቢስሚላህ በአላህ ስም አለች። ልጅቷም ጠየቀቻት፣ ከኔ አባት ሌላ አምላክ አለሽ እንዴ አለቻት። የእጅም ሴት አዎ፣ የኔንም ሆነ የአንቺን አባት የፈጠረው አላህ ስትል መለሰችላት። የፊርአውንም ልጅ ስትሮጥ ሄዳ ለፊርአውን ነገረችው። ፊርአውንም የያዘችውን ሃይማኖት እንድትለቅ ጠየቃት። ነገር ግን ይህች ሴት በእምነቷ ጸናች በዚህ ጊዜ ፊርአውን በበርሜል ውሃ አምጥተው ረዘም ምላለት ጊዜ በእሳት እስኪን ተከተቃ ፈላው ከእሷ በፊትም ልጆቿን እንዲያመጡለት ጠየቀ አይኗ እያየ ልጆቿን ተራ በተራ የፈላ ውሃ ውስጥ ሲከታቸው እንድትመለከት እያደረገ አሁንስ ሃይማኖትሽን አትተይም ይላታል ይህን ሁሉ እያደረጋት መልሶ አንድና አንድ ነበር እስልምናን አለቅም ይህም አልበቃ ብሎት ገና አፉን ያልፈታ ህፃን ልጇን በዚያ የፈላ ውሃ አጠገብ አንጠልጥሎት ያርሹን ሃይማኖት ትልቅ ያልሻት ለቅም ሲላት እጅጉን አዘነች፣ የምታረገው ነገር አጣች፣ በጣምም ተጨነቀች። በዚህ ጊዜ አላህ ህፃኑን እንዲናገር አደረገው። ለእናቱ እንዲህ አላት፣ እናቴ ሆይ ታገሽ፣ የአኼራ ቅጣት እኮ ከዚህ ዓለም ቅጣት የባሰ ነው። እውነት ላይ ነው ያለሽው፣ እሱም ይልሽን ፈጽሞ አትስሚው አላት። እናትየውም ለፊርአውን አንድ ነገር ቃል ይገባላት ዘንድ ጠየቀችው። የምትመለስ መስሎት ደስ ብሎት ነበር፣ ግና እሷ የሞትን ጊዜ ከልጆች ጋር በአንድ ላይ ቅበረን አለችው። የዚህን ጊዜ ፍርአውን እሷንም ልጆቿንም ከተታቸው፣ አጥንታቸውን ሰብስቦ በአንድ ጉድጓድ ቀበራቸው። ረሱሉ ሰለላሁ ዐለይሂ ወሰለም የሸተታቸው ጥሩ ሽታ የዚህ ቀብር ሽታ ሲሆን የዚህችን ሴት ትልቅ ደረጃ ያሳየናል። አላህ በዲናችን እንደዚህች ሴት ጠንካራ ያድርገን፣ አሜን። ወደ ተቅዋ የሚያዳርሱ መንገዶች አላህ ስብሀነ ወታላ ግዴታ ያደረገብን ነገሮች በአግባቡ መፈጸም፣ አላህ ስብሀነ ወታላ የከለከላቸው ነገሮች በጠቅላላ መራቅ በአላህ ሱብሐነሁ ወተዓላ ማመን በመላእክት፣ በመጽሐፎች፣ በመጨረሻው ቀንና በቀድር ማመን። ጥሩ ጓደኛ መያዝ። ቀብርን፣ አኼራን፣ ሲራጥን፣ ሚዛንን፣ ሂሳብን፣ ጀሀነምን አብዝቶ ማስታወስ። ታላቁ ሳሐቢ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ የቂያማ ማለት አላህ ሱብሐነሁ ወተዓላን የሚፈሩት የት አሉ? የሚል ጥሪ ይደረግላቸዋል፣ ከዛም አላህ ሱብሐነሁ ወተዓላ ፊት ያለ ምንም ግዶሽ ይቆማሉ በማለት ሲናገር፣ አላህ ሱብሐነሁ ወተዓላን ፈሪዎችን እነማን ናቸው ተብሎ ተጠየቀ። ከሳይ ሽርክ ጣዖትን ከማምለክ የራቁና አላህ Subhanahu Ta'ala በአምልኮ ያጠሩ ናቸው የሚል መልስ ሰጠ አምስተኛ ኸሊፋ እንደሆኑ የሚነገርለት ዑመር ኢብኑ አብዱልአዚዝ ያአላህ Subhanahu Ta'ala ፍራቻ ቀን በመጾም ሌሊት በመቆም ወይንም ጾምን ሶላትን በማከታተል ብቻ ሊገኝ አይችልም። የአላ Subhanahu Ta'ala ፍራቻ ተቀዋ የሚገኘው የአላ Subhanahu Ta'ala ትእዛዝ በመፈጸም የከለከለውን በመከልከል ነው ከዚህም ከዚህም በላይ መልካም ሥራን የጨመረ መጨመሩ ጥሩ ይሆንለታል ብለዋል በአሳው ሆድ ውስጥ በችግር ጊዜ ሰዎች አላህን ያስታውሳሉ ነገር ግን ከነዚህ ሰዎች ውስጥ በችግራቸው ጊዜ ብቻ አላህን የሚያስታውሱና የሚታዘዙ አሉ። ችግሩ ሲወገድላቸው አላህን ይረሳሉ ያምጻሉ ከነሱም ውስጥ ደግሞ ብቻው የሚያምርለት እና በመስተካከሉ ላይ የሚጸና አለ። የኖስ አለይሂ ሰላም ህዝቦቹን ወደ ኢማን ጠራቸው። ተማመን ሸሹ ኮሩም። የኖስ አለይሂ ሰላም ተቆጡ። በባህር ላይም በጀልባው ተሳፈሩ። ጀልባውም ጭነት በበዛበት ጊዜ ሁላቸውም እንዳይሰምጡ ፈሩ። ከተሳፋሪዎች አንድ ሰው ወደ ባህሩ በመጣል ጭነቱን ማቅለል ግድ እንደሚሆንባቸው ተገነዘቡ። በተደጋጋሚ እጣ ተጣለ። የኑሳ አለይ ሰላም ላይ ተደጋጋሚ ወጣ። ባህሩም ውስጥ ጣሉት፣ አሳውም ዋጣቸው። አሳውም ወደ ባህሩ ጥልቀት ይዟቸው ወረደ። ሁሉም ነገር በአንዱ ተከሰተ። ዩኑስ አለይሂ ሰላም በጨለማ ውስጥ ሆነው በባህር ስር ያሉ ጠጠሮች ተስቢህ ሲያደርጉ የሰሙ ጊዜ ተንቀጠቀጡ። በጨለማም ውስጥ ሆነው ከአንተ በቀር ሌላ አምላክ የለም ጥራት ይገባ እኔ በእርግጥ ከበደለኞች ነበርኩ በማለት ተጣሩ። አልአንቢያ ዩኑስ አለይሂ ሰላም ንግግር የሰማይን በሮች አንኳኳ በሱም ላይ ፈረጃ ወረደለት። ይህ የነቢዩላህ ዩኑስ አለይሂ ሰላም ታሪክ ነው። የዛሬው ዩኒስ ደግሞ እንዲህ ይለናል። ወጣት ነበርኩኝ። ህይወት ማለት ብዙ ሀብት፣ የሚያምር ፍራሽ፣ የሚመች መኪና ነው ብዬ አስብ ነበረ። ቀኑ ጁማአ ነው። በባህር ዳርቻ ላይ ከጓደኞች ጋር ተቀምጫለሁ። እነሱ የምትቀልቡ ስብስብ ናቸው። ሐይ አለ ሰላህ፣ ሐይ አለል ፈላህ የሚለውን የአዛን ጥሪ ሰማሁኝ። ምን እድሜን ሙሉ አዛን ሰምቻለሁ፣ ነገር ግን አንድም ቀን ፈላህ የሚለውን ቃል ተረድቼው አላውቅም። ሸይጧን ቀልቤ ላይ አትሞብኛልና የአዛንን ቃል እንኳን በማላውቀው ቋንቋ የሚባል ይመስል መረዳት አልቻልኩኝም። ባለታሪኩ አረብኛ ተናጋሪ ነው። ኢንሻአላህ በሚቀጥለው ሳምንት ቀጣዩን ፓርት ይዤላችሁ ቀርባለሁ። ውድና የተከበራችሁ ያልበይና ጀማ አባላቶች ለዛሬ ይዘንላችሁ የቀረብነው ፕሮግራም ይህን ይመስል ነበር። በፕሮግራማችን ጥሩ ቁም ነገር፣ ጥሩ ትምህርት እንደወሰዳችሁ ተስፋ እናደርጋለን። አስተያየቶች ካሏችሁ ብታደርሱን እንቀበላለን። አላህ የሳምንት ሰው ይበለን። ወሰላሙ ዓለይኩም ወራህመቱላሂ ወበረ